በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግናት እንደዚህ እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት። አዎ አድርጊ፣ ወደ ቤት አልመልስ ማለችሽ፣ አልመልስም፣ አወገልሻለሁ፣ ተመጣሽም ማለች። ፊትም አስራ አምስት ቀን አግተውኛለን፣ እንደዚሁ ተስራ ህጄ አስራ አምስት ቀን ሁለት መቶ ሀምሳ ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ፣ እንመታሻለን እዛው ሁኔ ያንን ስር ያለችኝ ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው የማጠፋው አለችኝ፣ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች፣ ሴትዮ ይቶ እገልሻለሁ ትለኛለች፣ ታስጨንቀኛለች። ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ፣ ማለት ነው። ውጭ ላይ ድንገት ይቆለፋል የበሩ በሩ ቁልፍ አለው። ሽማግሌው? የለም፣ ሽማግሌው ባሏ ነው አባቷ ነው ምኗ ነው ሽማግሌው? ቤት ውስጥ ያለው ሽማግሌ ለብቻው ክፍል ሽማግሌው። እኔም የማውቀው ጉዳይ የለኝም፣ ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አደለችም፣ አረብ አደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ኢራን ናት። ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥ? እኔ እንደዛህ አላረግም አልኳት፣ ሀቢባዬ፣ እኔ እንደዛህ አላረግም። እኔ ሶስት ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም፣ በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋ ነው አለች። አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ እኔ እሷ ናት ያለችኝ ባሌ ነው አለችሽ እሷ እሷ ናት እንደዛ ያለችኝ እንጂ እኔ ባሏ ይሁን አባቷ። ምን አይነት ወንድ ነው እንደዚ አይነት ወንድ? እሱ አስረግዞ ልኮ እዛ ዋው አውጥተሽ ወርውሪ። እኔ ተበድሬ ላኩሽ ሰርተሽ እንድትልኪ ነው እንጂ፣ ህይወታችንን እንድንቀይር ነው እንጂ። በሴት ጉልበት ነው ህይወት ግን የምትቀይረው? ህይወታችንን እንድንቀይር ነው እንጂ፣ በአንዴ አረገዝኩ ብለሽ እንድትመጪ ነው ወይ? የእሱ ልጅ በማዕፀኗ ተሸክማ አረብ ቤት ካሁን ካሁን እርግዝናዬ ታወቀብኝ አልታወቀብኝ ብላ እየተሰቃየች፣ እሱ መርፌ እየተወጋሽ እንዴት ነው እርግዝና? ምናባህ መርፌ ተወጋች አልተጎች፣ ከመተኛት ከመጋደም በፊት ስሜትን ከማርካት በፊት አታስብም? እንዲህ ወደ አረጋ በሀገር እየላካት እንደገና ደግሞ ታደርጋታለ። ስታደርጋት እርግዝና ሊፈጠር እንደሚችል አታስብም? እንደዚህ አይነቱንማ አናቱን ነበረ በድንጋይ መበርቀስ። እንደዚህ አይነት የሴት ሸክም፣ የሴት ጣጣ የሆነ ወንድ። እኔ ተበድሬ የላኩሽ ሰርተሽ ህይወታችንን እንድትቀይር፣ አንተ ተቀምጠ እሷ ሰርተ ህይወት ክን ህይወትክን በሴት ልትቀይር ነው ያገባሃት። ከወንዶቹ ሴቶቹ ደም ሲያፈሉ እሱ አይልክም። ይላክ፣ መሬት ሽጦ፣ ቤት ሽጦ፣ ኩላሊቱን ሽጦ፣ የፈለገውን ሽጦ ይላክ፣ ብሩን ይላክ። ከዛ አንቺን እኛ የትኬት እናግዝሻለን አይሻኝሻለን። ብሩን ግን የአምስት ወር ደመወዝሽ የተላከው ለሱ ነው። በአፍንጫው ብሩን ያምጣ። አሁን እንደዚህ አይነት ባል ባል ብለሽ አሁን ሄደሽ አቀፈሽ ትተኛለሽ አይደል? አስረግዞም ልኮ እዛው ተወጩ፣ በራስሽ ጣጣሽን ጨርሽ። ለችግሬ ካልሆነ ባልነቱ ምን ያደርግልኛል? ችግር ላይ ስወድቅ ከችግሬ የማያወጣኝ ከሆነ፣ ችግሬ ላይ አብሮኝ የማይቆም ከሆነ የእሱ ባልነት ምን ያደርግልኛ? ለኔ ምን ያደርጋል? ለማስረገዝ ብቻ ነው ባልነት። አልጋ ላይ ለመተኛት ብቻ ነው የእሱ ባልነት የሚያገለግለው። እሺ፣ ግን ይወት መስሎኝ ነበር። እሺ

የተባረከ ይኑ የኔ ውድ ፈጣሪ ጨርሶ የማርሽ አስራ አራት አመት ነው ከወጣች ማናት መይሙና